አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችው የቻናሌ ተከታታዮች እንዴት ናችሁ? ከአልሐምዱላ ረብልአለሚን ዛሬ ደግሞ ወደ ሊብሶ መተናል ማለት ነው። እስኪ የንዲት ጓደኛዬን ቤት ላሳያችሁ። ያው ግቢዋ እንደምታዩት ግን በጣም ነው የሚያምረው። ነገራችን ላይ ብዙ ነገሮች ንትተክል ነበረ አታክልት ትወዳለች እና እንደምታዩት ግቢዋ አታክልት በአታክልት ነበረ። ግን አሁን ላይ ባለቤት ሳይኖርበት ሲቀር እንደምታዩት እንግዲህ ያው ብዙ አይደለም እንጂ ሁሉ በጣም አረንጓዴ ነበር። በጣም ያምር ነበር፣ ወላ ደስ ሲል ነበረ ቦታው እና ምንድን ነው የመጣሁበት ጉዳይ ቤቷ በጣም ተበላሽቶባታል እና ላሳያችሁ ነው። ለእናንተም ትምህርት ይሆናል ብላ ነው እሷና ያው በዚህ ምክንያት ድጋሚ ስደት ሄዳለች። እንግዲህ ስደት ብዙ ዓመት ኖራ መጣ። ይሄንን ቤት ሰርታ ነበረ እንደምታዩት እንዴት እንደሆነ እንግዲህ የማሳያችሁ ይሆናል። በቪዲዮውን እስከመጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁም ሸር አድርጉላቸው። ትምህርት ይሆናችኋል ብዬ አስባለሁኝ። እንደምታዩት እንግዲህ ቤቱ ምስጥ ምስጥ ነው። ምስጥ እየበላው ነው እና የሊብሶ ቤት እንግዲህ ታውቃላችሁ አብዛኞቻችሁ ለማታውቁት ግን በደንብ እወቁ፣ የሊብሶ ቤት እንደዚህ እንደሚፈርስ ዋልካ ስለሆነ ሀገሩ በቃ ቤቱ እንደሚያደጋግም አንዴ ሁለቴ እየተደገመ እየተሰራ ነውና፣ ይህንን ብዙ ሰው ያቃል፣ የሊብሶ ቤት እንደሚፈራርስ። በቃ ሰርታችሁት በደንብ አድርጋችሁ ብዙ ለፍታችሁበት በቃ እንደዚህ ግርግዳው ሲሚንቶ ጋራ አይገናኝም በቃ ጭቃውና ሲሚንቶ ይለያያል ይሄን የታወቀ ነገር ነው እና ምንድን ነው ልነግራችሁ የመጣሁት እሷ ወላሂ የሚገርማችሁ ነገር ወገቧን ተቆርጣ እዛ ዱባይ እየሰራ እያለ ወገቧን ተቆርጣ ብዙ ወራቶችን ታክማ ተኝታ ነው በስቃይ አሳልፋ አሁን አልሐምዱሊላህ ደህና ሆና እንግዲህ ይህንን ቤት ሰርታ ነበረ ኢትዮጵያ የገባችው። ያው አሁን እዚህ ከመጣች በኋላ እየኖረችበት ነበረ እና እንደምታዩት እንደዚህ ሆኖ ፍርስርስ አለባት። በቃ በረንዳው ሁሉ እስከ መጨረሻው ብታዩት በጣም ነው የሚያሳዝነው ቤቱ እና እንደዚህ አፈሩ አፈሩ ዋልካ ስለሆነ ማለት ነው፣ ዋልካ ስለሆነ እንደዚህ አፈሩ ይናዳል ቤቱ። ሲሚንቶውም የተገረፈው ምናምን ካፈሩ ጋር ይላቀቃልና እንደዚህ እየወረደ አሁን የበስከ መስኮቱ በኩል እንግዲህ እንደምታዩት እንጨቱ ራሱ ምስጥ ስለሚገባበት ምስጥ ይበላዋል። እኔ ሊብሶ የምስጥ አገር ነው። ብታዩ ወላይ የሆነ ነገር አገዳ ምናምን አስቀምጣችሁ አንድ ቀን አያድርም። ራሱ መሬት ላይ ጥላችሁ ት ማለት ነው። እኔ ከባድ ነው ምስጡ። ለምን እንደሆነ አላውቅም። እኔ ወርጌሳ እንደዚህ የስንት አመቱ ቤት አለ፣ ወላሂ አሁን ድረስ ማለት ነው። የድሮ የድሮ ቤቶች አሉ ባለቤቶቻቸው ሞተው አልቀው ምናምን ቤቱ ተገትሮ የተቀመጠ እንግዲህ የወርጌሳ ልጆች ታቁታላችሁ፣ ብዙ ቤቶች አሉ ማለት ነው። እና ምንም አይሆንም ቤቱ ራሱ በጣም ብዙ አመት ይቆያል። ግን ሊብሶ ላይ እኔ እንደዚህ ለምን እንደሚሆን አላቅም። እንደነገርኳችሁ ዋልካ ስለሆነም ይሆናል እና ያው የመሬቱን እንግዲህ መርጣችሁ ዋልካ የሌለበት ቦታ መግዛት አትችሉም። ለምን አገሩ ነው እና ሊብሶ ከገዛችሁ ያው ነው። በነገራችን ላይ ሊብሶ ብቻ ሳይሆን ወደ ታች እስከ ስደኒ በታች ምናምን ወደ ጊራና መግቢያው አካባቢ ድረስ ቤቱ እየፈረሰ ነው ብለዋል። ብዙ ጊዜ እንደዚህ አይነት ቤቶች በቃ እየተናዱ በተለይ ተሰርተው ሲቀመጡ እየተናዱ ና ደህና ቤት፣ ጥሩ ቤት አለን ብለው ሰርተናል ብለው ሲመጡ ቤቱ ተንዶ ምናምን ያገኙታል እና አሁን እየተደረገ ያለው ሊብሶ ላይ ምንድን ነው ከሌላ ቦታ በመኪና ተጭኖ ይመጣል፣ አፈር ማለት ነው ቀይ አፈር ይመጣል። ከዛ በዛ ቤታቸውን እያሰሩ ነው ያሉት እና ደህና ነው ብለው እየተናገሩ ነው እንግዲህ እና ከቻላችሁ ሌላ ቦታ ዋልካ ያልሆነበት ቦታ ቤታችሁን ለፍታችሁ ካልቀራችሁ መግዛት። አሁን እሷ ይሄንን ልሽጥን ብላ ታስባለች፣ ማንስ ይገዛል እንደገና ካልተሰራ እና እንዴት ላድርግ፣ አፍርሽ እንዳዲስ ልስራ ምናምን ብላ ነው ይሄ ሁሉ አሳስቧትና አስጨንቋት መልሳ ወደ አረብ ሀገር የሄደችው ማለት ነው። ውዱችዬ እና አላህ አሷን ማፊያዋን ይስጣት። ቤቷን ያስተካክልላት ያሰበችውን ያሳካላት። ወላሂዶ አድርጉላት። በጣም ነው የሚያሳዝነው። እና ስንት እህቶች ቤት አለን ብለው ደህና ቤት አለን ብለው መጥተው እንዳልሆነ ሆኖ ሲያገኙት መልሰው ወደ ስደት እየሄዱ ነው። እና መጀመሪያ ስትሰሩ አስተካክላችሁ አፈሩ እንዴት ነው ለመስራት ለቤት ይመቻሉ። አሁን ላይ እኮ ሀታ አፈር እየተመረመረ ነው። ይህንን ልታቁ ትችላላችሁ። ወደ ከተማ አካባቢ አፈር እየተመረመረ ነው ቤት የሚሰራው ሁላ ማለት ነው። እና አፈሩን ማስመርባር ማትችሉ ዋልካ ከሆነ ከሌላ አገር አምጥታችሁ ቀይ በቀይ አፈር ቤቱን ብታሰሩ ጥሩ ነው። ዋልካው ከሆነ ግን ስሚንቶ ሽቦ ወጥራችሁ ስሚንቶ ብትመርጉት ምን ብትሉት እንደምታዩት ትርትር እያለ ውድቅ ነው የሚለው አፈሩ ጋ ሲሚንቶ እንትን አይልም አይስማማ መስል ዋልካ ስለሆነ በቃ፣ ከደረቀ በኋላ ፍርስ ነው የሚለው እና እንደዛ የሆነ እየተበለሻሸ ነው። እና እንግዲህ በዚች እህታችን ምክንያት እናንተ ትማሩበታላችሁ ብለን አስበን ነው። እና ለብዙዎች ትምህርት ይሆናል የራሳችሁን የምትሰሩበትን ቦታ በተለይ ሊብሶ ላይ ራሱ ባይሆን ሌላ ቦታ ብትሰሩ በጣም አሪፍ ነው። መሀል አምባ ማሪፍ ነው ይባላል እና እንደዚህ ከተማ ከገባችሁ አይቀር አሁን ከገጠር ከወልተኬ ደንበል ምናምን ከብዙ ቦታ መጥተው ነው እዚህ ልብሶ ላይ የሚሰሩት ማለት ነው። እና ከመጣችሁ አይቀር ወደ ውርጌሳም ቢሆን ወደዛ እንደዚህ መርጣችሁ ብትገዙ ጥሩ ነው። ቦታ መርጣችሁ መግዛት አለባችሁ። ዋልካ ያልሆነ ቦታ። ወላሂ ብትቆፍሩት ብትቆፍሩት እኔ የሚገርመው ነገር ዋልካ ነው እንዳለ የሊብሶ ቤት ማለት ነው። እዛ እንግዲህ ሁለተኛ ሶስተኛ ከልሳችሁ መስራት አስባችሁታል፣ እና በጣም ከባድ ነው እላችኋለሁ ኝ ወዶች፣ እንግዲህ ያው ቤተሰብ አማክራችሁ መርጣችሁ ብትገዙ በጣም አሪፍ ነው። ወላ ከምንም በላይ የሚያስጠላው ነገር ምንድን ነው? መታችሁ በቃ በቃ እንብለን ስራችን አመታችን ጨርሰን ምናምን ሀገራችን ገብተን መልሰን እንደገና ድጋሜ ስደት ሲሆን በጣም ነው የሚያስጠለው። ወላ አሁን ልጅ ወልዳ ምናምን ልጇን አሁን ሶስት አራት አመት ነው ምናምን ይሆናታል ልጅቷ፣ ና ልጅቷ እየሰየች ነው ትታት የሄደችው። ለምን ቤቱ በላይታቸው ላይ ወደቀ። በጣም ነው የሚያሳዝነው። እና ደግሞ ከሁሉ ሁሉ ወይ ጭራሹኑ ቤት ባይኖራችሁ ይሻላል እንጂ እያያችሁት፣ እንደዚህ ቦታ ብቻ ኑሯችሁ፣ ሰርቪስም ጠገናችሁ ምን አላችሁ ትኖራላችሁ እንጂ ቤቱ እንደዚህ እየሆነ ስታዩት ላስተካክል ማለታችሁ አይቀርም እና መልሳችሁ ነው የምትሄዱት። እና በጣም ከባድ ነው ቤት ስበላሽባችሁ። ከምንም በላይ እንደምታዩቸው ወላይ ብዙ ቤቶች ተሰርተዋል። ሊብሶ ላይ እንግዲህ አላህ ይሁናቸው። አላህ እንግዲህ ጥሩ ያደርግላቸው። ወላሂ በጣም ያሳዝናል። እና ይህንን ይመስላል ግቢዋ እንደምታዩት ወላሂ ይህን ሁሉ አበባ ተክላ አያምርም? ይህ አበባ ግን በጣም ነው የሚያምረው እና ይሄንን ሁሉ አታክልት ምናምን ወላ እንደ ወንድ ነው ስትቆፍር እና ስታስተካከል ስታስተካክል ግቢዋን የምትውለው ነበረ። እና የእኔ ውድ እህት ሀዩዬ ወላሂ አላህ ያሰብሽውን ያስተካክሎልሽ። ወደ ሀገርሽ የምትመለሽ ያደርግሽ ነው የምለው። እስኪ ዱ አድርጉላት እናንተም፣ የስደት እህታችሁ ናት እና የዛሬው ቪዲዮ ይህንን ይመስል ነበር። ላይክ ሸር ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተምልሽ እስከመጣላ ሰላማችሁን ያብዛው። ሰላሙ አሌይኩም ወራህመቱላሂ ወበረካቱ